ዳጣ በመጨረሻም እንግዲህ ሁሉም ነገር ካቅሜ በላይ ነው በማለት ወጥታ ለቃ እሄዳለች ቤቱን አቶ ደረጀም እንግዲህ ለምን እንደዚህ የተቻኮለ ውሳኔ ትወስኛለሽ ታዲያ እህቶች ናቸው የሰዎች ናቸው ብለሽ ብታምንባቸውማ እንደዚህ በፍጥነት ቤቱን ለቀሽ ባልወጣሽ ወጣሽ ስለዚህ ኋላ ምንድርባቸው ነው ውሸትሽን ነው በማለት ይነግራታል ዳጣም እንግዲህ እንደ እህቶቿ እንደተቀበለቻቸው ከነገረቸውም በኋላ በድቅድቅ ጨለማ ቦታ ስለነበረ አሁኑ መጣለው የት ነሽ ካለሽበት ቦታ ጠብቄ በማለት ያናግራል። እሷም እንግዲህ ችግር የለም ለጊዜው ከነምሳሌ ጋ ሆናለው፣ በማለት ነግረውም ነበረ። በዚህ መካከል እንግዲህ አባት የአደራ ልጅ ናት እንጂ ው ለቤተሰቡ የአደራ ልጅ ናት ብሎ ስላስተዋወቀ ለሁላቸውም፣ በዚህ የተነሳ ደግሞ ዳጣ ብቻዋን እንድትሆን ስላልፈቀደ አሁን መጥቼ ወስድሻለሁ ጠብቂ በማለት እንግዲህ ያናገራታል ማለት ነው። ነገር ግን እንግዲህ ለባለቤቱ ለወይዘሮ ማርታ በይ እንግዲህ ያችን እጅ ማምጣት አለብኝ፣ የአደራ ልጅ ናት፣ በዛ ላይ ሴት ናት። የሆነ ነገር ቢገጥማት ተጠያቂ መሆነው ኃላፊነት ስላለብኝ እኔ ነኝ እና በዚህ ሌሊት እጅ ማምጣት አለብኝ ይላታል። እሷም እንግዲህ በዚህ ሰዓት መሄድ የለብህም በማለት ነበር የመለሰችለት። ይሁን እንጂ አይ መሄድ አለብኝ በማለት እንግዲህ ካሳወቃትም በኋላ ይወጣል። በዚህ መካከል ግን ዳጣ ከዛ ቤት ስትወጣ በጥሩ ስሜት አልነበርም የወጣችው። የዳጣ ሁኔታ እና ስሜቷ በጣም ተረብሾ እያለቀዛችም ነበር የወጣችው። እንግዲህ ከዛ ቤት ልትወጣ የዳረገቻት አበጌ ስትሆን ይህ የልበሹ ልብስ እያንዳንዱ በኔ አባት በር የተገዛ እኮ ነው። ለምንድነው እንደዚህ የምጠግቢው በማለት ዳጣን ታናግራታለች። ዳጣ ደግሞ በጣም ስሜታዊ ከሆነ እና የማልቀስ ነበር የጀመረችው። የጀርባ ቅማላት አራተኛ ትንስ የመጣሻት ጭቅጭቅኝ ባለቻት አበጌ ደግሞ ጉዳዩን አቀሳሰረችው እና ቅማላም ብላ ሳደበች በማለት ለእናቷ በመናገር እዛ ቤት እንድትወጥ አድርጋታለች። ዳጣ እንግዲህ ቅማላም ምንም ብላ አልተሳደበችም። ነገር ግን አበጌ በራሷ መንገድ እዛ ቤት እንድትባረር ትልቅ ምክንያት ሆናታለች ማለት ነው። ወይዘሮ ማርታም እንግዲህ ሁለቱ ልጆቿን እንደዚህ ሲጨቃጨቁ ካየች በኋላ ምንድነው እንደዚህ የሚያጨቃጭቃችሁ? እናንተ ህጻን ልጅ ወይዳላችሁ እንባ ባካችሁ ብትላቸው እነሱ አልሰሙም። በጣም ሲጀመር ያው አንቺን አክብሬ ነው እንጂ ከዚህ በላይ እኔ መታገዝ አልችልም በማለት ያው በጥፊ ልታቃጥላት ስትል ነው እንግዲህ እጇን ይዛ ላለመማታት የሞከረችው ዳጣ። ዳጣ በበኩል እንግዲህ ብዙ ነገሮችን አድርጋለች። ብዙ ነገር እንዳይፈጠር ሞክራለች። አሁን አበጌን ብደበድባት በርቂጠኝነት ማታ ደግሞ ልጀን ለምን ትደበደብ ያለች ብላ ሌላ ችግር ነበር የሚፈጥሩባት። ግን ይሄ እንዲሆን ስላልፈቀደች እንደምንም ብላ ወታሌ ማለት ነው። እንግዲህ ስሜቷን ተቆጣጥራ ሳትደበደብ ምንሳትል ሳትል ቤቱን ለቃ ነው ውጠት ያላችላቸው። በሌላ በኩል እንግዲህ እዛ ቤት መሰስ ብላ ስትወጣ ናታን ምንም አይነት ነገር አልነገረችውም። እንዲሁም ደግሞ ለሰላም ራሱ ምንም ነገር ስላልነገረቻት ወይም ብላመሰሰላት ስለወጣች በጣም አዝኖ ነበረ። ቤቱ ራሱ ጨር ብሎባቸው በቃ የለመዱት ሰው አለ አደለ? ቤታችሁ ሲጠፋ ምናምን እንዴት ነው ድብር የሚለው። እነ ውሀና እንዲሁም ደግሞ ናታን በተለይ በጣም ከፍቷቸው ነበረ። እዛ እቃ ሲያሳዩት የነበረው ቤቱ ራሱ ጨር ብሎ ከቱ መሰሳለች። በጣም ደስ የሚል ነበረ ጨዋታ አለ ጫጫታ አለ ብዙ ነገር አለ። በአሁኑ ግን ድብርት ውስጥ ናቸው ያሉት። በሌላ በኩል እንግዲህ ወይዘሮ ማርታ የዲኤንኤ የምርመራውን ውጤት ቀደዋለች። አላነብብ አላይም በማለት ግን ደግሞ በመጨረሻም አላስችል ስላላት ያንን የዲኤንኤ ምርመራ ውጤት ወረቀቱን ከከፈተችው እና ካየችው በኋላ ወዲያውኑ እንግዲህ ዳጣን ጠርታ ነይ እስኪ በማለት አንዳንድ ጥያቄዎችን ስጠይቃት ነበረ ማነሽ ምንድነሽ? የሚል ጥያቄ ተጠይቃ ግን ደግሞ እሷ እኔ እንደዚህ ነኝ የሚል ጥያቄ ነው የመለሰችው። በሌላ በኩል እንግዲህ ስለ አባቷ ስትጠየቅ አባቴን አላውቅም፣ አይቼው አላውቅም በማለት እንግዲህ አባቷ የነገራትን ስም አስታውሳ ገሌ ነው በማለት ነግራት አለች። ማርታ ማገዛት አለች አባቷ ስም ስለጠፋባት ታዲያ ማርታ የተገረመችው ቆይ ግን እንዴት ነው የአባትሽን ስም አታውቂው ወይ ደግሞ አባሽ ነው የተሸዋት ታቂም ነው ይህ ስትላት፣ ነው ይቻ አለቅም በማለት ነው እንግዲህ እውነቱን የተናገረችው። ይሁን እንጂ በቃ ችግር የለውም በማለት በስክ ያቺ ኤቢን ጥሪያት ብላ እንግዲህ የመኝታ ክላ ሷት አስወጣት፣ እና ዳጣም እንደታዘዘችው ከመኝታ ክፍል ወጥታ ወዲያውኑ ሄደች ማለት ነው ለመጣራት። በሌላ በኩል እንግዲህ ሀጅሪት አበጌ ስትወጣ ማለት ነው ዳጣ ጠርጥራለች ዲ ኤን ኤ ምርመራ እንዳደረገችባት። ጠርጥራለች ምክንያቱም በጣም አበጌ ሳሎ ላይ ተቀምጣ ሳለ ደስ የሚል ስሜት ነው የምታሳየው። ስልኳን እየጠጠቀች ምናምን፣ ብቻ ያው የተረበሸች የተደበደበችም ስለማትመስል ዳጣ በጣም ተገርማ በትኩረት ስታያት ነበረ። ምንድን ነው እሱ ጋር ተገድረሽ የምታይኝ ምናምን ስትላት፣ ዳጣም በቁጣ እኔ የምልሽ አበጌ፣ ምናልባት እኔ ያሰብኩትን ነገር አድርገሽ ከሆነ እኔ እናንቸው አንላቀቅም ጥላታለች። ምን አገባኝ አንቺ የምታስቢውን ደግሞ በድርጎ ውስጥ ምን አገባሽ ሲጀመር የአባቴ ቤት ነው በማለት እንግዲህ ስትፎገራትም ነበረ ዳጣ በጣም ይሰማታል ደግሞ እንዳትረሽ ያለሽው ከኛ ቤት ነው የምጠሽብን አንቺ ነሽ በዛ ላይ ደግሞ የምትለብሽው የምትበው ልብስ ራሱ እያንዳንዱ የእኛ ስለሆነ እንደዚህ መመጻደግ የለብሽም ስትላትም ነበር ዳጣ በዚህ ሁኔታ በቀተናዳ ገፍትራት እንግዲህ ሳሎን ስትጥላት ቁጭ ነበር ያለችው ነገር ግን አሁን ተቀምጣ ራሱ በቃ ነገር ነገር አላት ያቸው አበጌ በዚህ የተነሳ እንግዲህ ጠቡ ይፈጠራል፣ ወይም ደግሞ ጭቅጭቁ ይከሰታል። ከተከሰተ በኋላ እንግዲህ ያጨቀጭቅ ምንድን አደረገችው ዳጣ? በጥፊ ልትመታ ስትል እኔማ ዳጣ ነኝ እንጂ ያው የመጣው እንደመጣው ማስተናገድ ሴቱንም ወንዱንም እንጂ ቆመች። ስትመችኝማ ዝም ብዬ አላየሽም እስካሁን ራሱ ቤተሰቦችን አክብሬ ነው እንጂ አጋጭ ነበረ ስትላት በቃ ማርታ ጠባቸውን ትሰማለች። በዚህ መካከል እንግዲህ ጠቡ በጣም ኃይለኛ ይሆናል። ኃይለኛ ከመሆኑም አንጻር እንግዲህ ወዲያውኑ ትመጣለች ማለት ነው። ተረጋ ቁጥጥራቸው ሊሰማ አልቻሉም። ዳጣም ወጣ ሄደች። ከዛም ነውሃንም ተሰናበተቻቸው፣ ተሰናበተች ሄደች። እንግዲህ ቤቱ ፍስስ ጭር ብሏል። ወይዘሮ ማርታም እንግዲህ ለአበጌ ከጠራቸው በኋላ ነስክ፣ እንዴት ነው ይህን ውጤት ያስመረመርሽ ብላ ጠየቀችው ማለት ነው። ቆይ አሁን ይህች ልጅ አሁን የደረች ልጅ ብትሆን ትዳራችን ይበተናል፣ እናንተ ትበተናላችሁ፣ እናት አባት የሚባል ነገር አይኖርም፣ ሀብት አይኖረንም፣ በማለት አበጌ ታስረዳታለች ማለት ነው። ምክንያቱም ትዳር ያው ሲባል እንግዲህ ቀላል ነገር አይደለም፣ በጣም ትልቅ ነገር ነው። በዛ የተነሳ ደግሞ መከፋፈል አለ፣ ውርስ አለ። ስለዚህ እንደዛ ቢሆን ይፈጠራል። ለምንድነው እንደዛ አደረግሽ? በማለት እንግዲህ መለሰችላት። የሆነ እንጂ አጀሪት እንግዲህ እኔ አላወቅሁም ይህን ነገር አላሰብኩም ነበር፣ ትላለ ያበጌ እንግዲህ። ማርታ የውት ዳሯን የምትወድ ይመስላል። ነገር ግን አሁን ማርታ ራሱ ይቺ ዳጣ የእሱ ልጅ ብትሆን መሆኗን ብታውቅ እንደው ምን ሊሰማት ይችላል ማለት፣ ትቀበላታለች፣ በቂ አትቀበላትም፣ ትጣላታለች የሚል ግምት አለኝ እኔ በራሴ በኩል በሌላ በኩል እንግዲህ አበጌም በቃ ያላወኩም ነበር ይቅርታ እናቴ፣ ምናምን በማለት ነው የመለሰችላት። እሺ በማለት እንግዲህ ከመለሰችም በኋላ ያወተዋል ከወጣችም በኋላ ወረቀቱን ነው ያሳየቻት። የደረጀ ልጅ እንዳልሆነች የሚያሳይ ወረቀት ነው ያሳየቻት። ግን ውጤቱ እንዴት ተቀየረ እንዴ? ማን ነው የቀየረው? በእርግጥ ቀደዋለች። ማርታ በመጀመሪያ እንዳመጣችላት ያንን ወረቀት ቀደው ነበረ። ነገር ግን ማን ውጤቱን ሊቀይረው ይችላል? ሰላምም እንግዲህ ዳጣ እዛ ቤት ከወጣች በኋላ እኔም እዚህ ቤት መውጣት አለብኝ እሷ ከሌለች በማለት ነው እንግዲህ የመለሰችው። ለምን ትወጫለች ሲላት እንግዲህ አይ በቃ ሌዲስ ከሌላ ቤት ልፈልግ በቃ ይቺ አበጌ በጣም አስቸጋሪ ሆናለች ነው የሚለው ነበር የመለሰችለት። በሌላ በኩል አትሂጅ ያው እንዳይላት ደግሞ እሱም ራሷ ሰው ቤት ነው ያለው እንግዲህ በመጨረሻም ደውሎ በቃ ለዳጣ ለምንድን ነው የሄድሽው? ይላታል። ዳጣ እንግዲህ ከመሄዷ በፊት እኔ እምልህ ቆይ፣ አሁን ከእናትና ከአባት ማን ነው የምትወደው? በጣም በቃ የሆኑ ሰዎች ጠፉ ተባልክ፣ ግን ማግኘት የምትፈልገው ማንን ነው ቀድመህ? የሚል ጥያቄ ጠይቀዋለች እሱም እንግዲህ በመጀመሪያ ያው እናቴን ይላታል። ሚልን ሳስበው በቃ በህይወትሽ ያልተመለሰልሽ ጥያቄ እንዳለ ነው፣ በማለት ነበር የመለሰላት። ተረርቷት እንግዲህ ወጣች። ሰላምም እንግዲህ ደብዳቤውን አግኝተዋለች። ኦሪጂናሉን ዲኤንኤ ምርመራ ውጤት ከቆሻሻ ማን እንደጣለው ሳይታወቅ አቶ ደረጀን ሰጥተዋለች። ማን ቀየረ ውጤቱን? የዛሬው ቪዲዮችን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ